ኪሪል ዲሚትሪቭ ይባላሉ። የፑቲን ቀኝ እጅ ከሚባሉ ሰዎች መካከል ይጠቀሳሉ። አሁን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተለይ የዩክሬንና የሩሲያን ጉዳይ በሰላም እፈታዋለሁ ብለው ቆረጥ አድርገው 28 ነጥቦችን አዘርዝረው ወይም ዘርዝረው ያቀረቡት ምክረ ሀሳብ እና ከዚህ ጀርባ ከሚሰሩ ስራዎች መካከል እኒህ ሰው ስማቸው በሚገባ ይጠቀሳል። ሁለቱ ነገሮች የሩሲያንና የአሜሪካን የፖለቲካ ልሂቃን እንዲሁም ደግሞ ወታደራዊ ልሂቃን ለማቀራረብ በሚደረገው ጥረት ውስጥ ኪሪል ዲሜትሪቭ በጣም ወሳኝ ሰው ናቸው። ምክንያቱም ሁሉንም ነገር የነካኩ ሰው ናቸው። ያለፉበት ህይወት በጣም አስገራሚ ነው። ዩክሬን ያደጉ ሰው ናቸው። አሜሪካ ተምረዋል፣ አሜሪካ ሰርተዋል። የሩሲያ ደም ስላላቸው ደግሞ በሩሲያ ወሳኝ ሚና እየተጫወቱ ይገኛሉ። የሩሲያ የኢንቨስትመንት ፈንድ ኃላፊ ናቸው። ይህንን የፈንድ ወይም ደግሞ ሉዓላዊ ፈንድ ሶቭሬን ፈንድ እያሉ የሚጠሩትን ፈንድ ይመራሉ። የንግዱ ዓለም ሰው ናቸው። በዙሪያቸው ካሉ ሰዎች ጋር በቀላሉ መግባባት ይችላሉ። አሁን አሁን እንደውም በአሜሪካ የቴሌቪዥን ጣቢያዎች ላይ ብቅ እያሉ ከነ ጄክ ታፐር እና ከሌሎችም እውቅ የሲኤንኤን እንዲሁም የሌሎች ፕሮግራም አቅራቢዎች ጋር እየተወያዩ ረጋ ብለው ሀሳባቸውን እያስረዱ ይገኛሉ። የአሜሪካ ማህበረሰብ በጣም ተንኳሽ ናቸው ይናደፋሉ ብለው የሚፈሯቸውን አይነት የሩሲያ ባለስልጣን መልክ የላቸውም። ይሄ ይሄ ጉዳይ ደግሞ በአውሮፓ የሚገኙ መገናኛ ብዙሀንን ትኩረት ስቦ እኒህ ሰውዬ ምን አይነት ሰው ናቸው እንዲባሉ አድርጓል። ስለ ኪሪል ዲሜትሪቭ የተለያዩ ጽሁፎች የተጻፉ ይገኛሉ። ቢቢሲም የሩሲያ ወይም ደግሞ የፑቲን የፕሮፓጋንዳ ሰው ወይስ ደግሞ ለዩክሬን ሰላም መፍትሄ የሚሆን ቁልፍ የሚሆን ሰው በሚል ርዕስ ዘርዘር ያለ ሀተታ አቅርበዋል። የሩሲያ የቀጥታ ኢንቨስትመንት ፈንድ እንግዲህ ኃላፊ ናቸው ኪሪል ዲሜትሪቭ። ገና ሃምሳ ዓመታቸው ነው። ምናልባት መልካቸው ሲታይ ከዛ በቁመታቸውም ገዘፍ ያሉ ናቸው። እንዲሁ መልካቸው ሲታይ ገርጀፍ ያሉ ናቸው። እንደው ስልሳ ስልሳ አምስት አካባቢ ናቸው ቢባሉ ብዙም የማያሳጡ አይነት ማለት ነው። ወይም ደግሞ አረ ይህን ያህል እድሜ ሆኗቸዋል እንዴ የሚባልላቸው አይነት ሰው ናቸው መልክና እድሜያቸው ብዙም አይገናኝም። አምሳ ዓመታቸው ነው። ፊታቸው ግን ትንሽ የትልቅ ሰው ወይም ከ60 65 አካባቢ ያለ ሰው ያስመስላቸዋል። እንግዲህ በዩክሬን ኖረዋል። እንደውም አንድ ጓደኛቸውን ይጠቅሳል ቢቢሲ በዩክሬን ተደርገው በነበሩ አንዳንድ ሰልፎች ላይ ሁሉ ተሳትፈው ነበረ። እነዚህ ሰልፎች የተከናወኑት ልብ አድርጉ በቅርብ ዘመን አደለም። በሶቪየት ዘመን የዲሞክራሲ ይምጣ የሚሉ የተለያዩ ሰልፎች ይደረጉ እንደነበር ይነገራልና በወቅቱ እንግዲህ ተሳታፊ ነበሩ ነው የሚባሉት ከሁለት ሳይንቲስት እናትና አባት የተወለዱት እና ለማንኛውም እኒህ ሰው አሁን ቁልፍ ሚና እየተጫወቱ ይገኛሉ። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ወደ አሜሪካ የሚልኳቸው ከአሜሪካ ሰዎች ጋር እንዲነጋገሩ የሚያደርጓቸው ሰው ናቸው። ብዙም ያው የውትድርና እውቀት የለኝም እያሉ ያወራሉ። አንዳንድ ነገሮችን ቀለል አድርገው የሩሲያን አቋም ለማስረዳትም ይሞክራሉ። ሌላው ደግሞ እየተጠቀሰ ያለው ጉዳይ ከስቲቭ ዊትኮፍ ጋር በጣም ተጣምረዋል፣ በጣም ተናበዋል ነው እየተባለ የሚገኘው ከስቲቭ ዊትኮፍ በእርግጥ በጣም ለየት ያለ ክህሎት ያላቸው ሰው እንደሆኑ ይነገራል። እንደውም በቅርቡ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ እስራኤል ሄደው በክኔሴቱ በፓርላማው ንግግር አቅርበው እንደነበር ይታወቃል። የጋዛ የተኩስ አቁም ስምምነትን ምክንያት በማድረግ እና ስለ ስቲቭ ዊትኮፍ ሲናገሩ ምንድን ያሉት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ስቲቭ ዊትኮፍን ወደ ሞስኮ ላኩት። ሰውየው የሪል ስቴት ሰው ነው፣ በፖለቲካ ጉዳይ ላይ እምብዛም የሚያውቀው ነገር የለም እና ከአንድ ከ30 ደቂቃ በኋላ ደወልኩኝ። ስቲቭ ዊትኮፍን አገናኙኝ ስላቸው አይ ከፑቲን ጋር እያወራ ነው አሉኝ። ከአንድ ሰዓት በኋላ ደወልኩኝ። አሁንም ያው ነው፣ ስቲቭ ዊትኮፍ ከቭላዲሚር ፑቲን ጋር እያወራ ነው። አሁንም ከሁለት ሰዓት በኋላ ደወልኩኝ። ተመሳሳይ ነው። ሦስት ሰዓት ላይ አራት ሰዓት ላይ ደወልኩ። አምስት ሰዓት አካባቢ ሲሆን ሆን ከፑቲን ጋር ወጣ። በጣም ተገረምኩኝ። ብዙ እውቀት አለው ብዬ የማስበው ሪል ስቴቱ አካባቢ ነበረ። ግን የመደራደር ሰዎችን፣ የመስማት ከሰዎች ጋር የማውራት ልዩ ክህሎት ስላለው ይኸው ከፑቲን ጋር ሄዶ ምናልባት ከፑቲን ጋር በጣም ጥቂት ደቂቃ ሶስት ወይም አራት ደቂቃ ወይም አምስት ደቂቃ ቢበዛ አዋርቶ ይመጣል ብዬ ያሰብኩት ሰው በጣም ረጅም ደቂቃ አውርቶ ሰዓታትን አሳልፎ መጣ እና ስቲቭ ዊትኮፍ እንዲህ አይነት ሰው ነው። ባክ የዩክሬኑንና የሩሲያውን ጦርነት እንቋጨው ብለው በእስራኤል ፓርላማ ፊት ተናግረው ነበረ። ባክ ይህን ነገር እንጨርሰው ብለው ነበር። እንደውም በኋላ አካባቢ እንደ ሚድል ሳይ የመሳሰሉ መገናኛ ብዙሀን ስቲቭ ዊትኮፍ ምናልባት ከዚህ ጉዳይ ገለል ብለው ወደ ሪል ስቴታቸው ሊመለሱ ይችላሉ፣ በጣም ሰልችቷቸዋል፣ ደክሟቸው ብለው መገናኛ ብዙሀኑ ጽፈው እንደነበር የሚታወስ ነው። ለማንኛውም ስቲቭ ዊትኮፍ በጣም አነጋጋሪ ሰው ናቸው። ልክ ኪሪል ዲሜትሪቭም ጋር እንደዚህ አይነት ነገር አለ። ነገሮችን ቀለል አድርገው እንግዲህ እያስረዱ ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ሰዎች ጋር በጣም በቅርበት እየመከሩ ይገኛሉ። ከስቲቭ ዊትኮፍም ጋር ተጣምረዋል ተገኝተዋል ነው የተባለው። ያ ሁለቱም የንግድ ሰዎች ናቸው። ሁለቱም ይሄ የፖለቲካ ግጭት ፍልሚያ በጣም ብዙ እንዲጓዝ የሚፈልጉ አይደሉም። በእያንዳንዱ አጋጣሚ ይሄ የኢንቨስትመንት አይን ያላቸው ሰዎች ናቸው። ምን ኢንቨስት እናደርግ፣ እንዴት ኢንቨስት ይደረጋል ብለው የሚያስቡ ሰዎች ናቸው። ሁለቱም ደግሞ በአስገራሚ ሁኔታ በሪል ስቴት አካባቢ የተሰማሩ ሰዎች ስለሆኑ ምናልባት የበለጠ የመቀራረብ እድል ይኖራቸዋል። ለማንኛውም 28 ነጥብ አሉት የተባለው የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሰላም ሀሳብ በጣም እያነጋገረ ቀጥሏል። እነዚህ ሰዎች ደግሞ ይህንን ሀሳብ ዳር ለማድረስ እየሞከሩ ይገኛሉ። ትናንትና ካሮሊን ለቪት አንድ መግለጫ ሰጥተው ነበረ። የዚህ መግለጫ ላይ እንግዲህ ያው በጣም ጥረት እየተደረገ ነበር፣ ላለፉት ወራት ድምጻችንን አጥፍተን እየሰራን ነበር ብለዋል። የአሜሪካው ፕሬዚዳንት ልዩ ልዑክ ስቲቭ ዊትኮፍ እና የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከዚህ ጀርባ እንዳሉ ይህንን ስምምነት ለማርቀቅም ደግሞ በጣም ብዙ እንደለፉ ካሮል ሌቪትም እውቅና ሰጥተዋል። ለማንኛውም በዚህ በ28 ነጥብ ውስጥ የተገለጹት ነገሮች ለሩሲያ በጣም የሚያደሉ እንደሆነ እየተነገረ ይገኛል። ሩሲያን ወደ ዓለም አቀፉ ኢኮኖሚ እናቀላቅላታለን። ቡድን ሰባት የሚባለው የሀገራት ስብስብ እንዳለ ይታወቃል። ቡድን እንዳለ ይታወቃል። ሩሲያ ነበረችበት። ያው አግልለዋት ነው እንደሚታወቀው ቀን ሰዋት ቡድን ሰባት ነበር፣ ጨምሯት ቡድን ስምንት ሆነ። እንደገና ቀን ሰዋት ቡድን ሰባት ሆነ። አሁን ደግሞ መልሰው ሩሲያን ጨምረው ቡድን ስምንት የማድረግ ሀሳብ እንዳላቸው ዶናልድ ትራምፕ በእቅዳቸው ላይ አስቀምጠዋል። ማዕቀቦችን የማንሳት ፍላጎት እንዳላቸውም ተናግረዋል። ያው አንዳንድ ማይገኙ በቀላሉ የማይገኙ ማዕድኖች ሩሲያ ውስጥ አሉ። እነሱንም ለመጠቀም ትራምፕ ያሰቡ ይመስላሉ። የኤሌክትሪክ ተሽከርካሪዎችን ጨምሮ የተለያዩ ምርቶችን ለማምረት የሚረዱት እነዚህ ሬር ኤርዝ ሚነራልስ እያሉ የሚጠሯቸው ሩሲያን ብዙ ሀብት እንዳላት ይታወ ወቃል። ዶንባስ አካባቢን ደግሞ ሙሉ ለሙሉ ዩክሬን እንድታስረክብ ምክር ሀሳቡ ይጠይቃል። እና በጣም ግዙፍ የሚባሉ የጦር መሳሪያዎችን የጦር ጀቶችን ብዙም እንዳትታጠቅ ዩክሬን የሚያደርግ እንደሆነ ይነገራል። ከዛ ውጭ ደግሞ ቢበዛ ከስድስት መቶ ሺህ የማይበልጥ ጦር ሰራዊት ይኖራታል። አሁን ወደ ሚሊዮን አካባቢ አልፏል እንግዲህ እንደሚነገረው እና እሱን እንግዲህ በግማሽ መቀነስ አለባት ተብላ ዩክሬንያው ከሞላ ጎደል ተፈርዶባታል እየተባለ በሚነገርበት ሰዓት እንግዲህ እነዚህ ሁለት ሰዎች ኪሪል ዲሜትሪቭ እና ስቲቭ ዊትኮፍ ነገሩን ለማሳለጥ እየሞከሩ ይገኛሉ። ኪሪል ዲሜትሪቭ ለማንኛውም በጣም ቁልፍ የሚባሉ ሰው ሆነው መጥተዋል። የአሜሪካና የሩሲያ የዲፕሎማሲ እንቅስቃሴ ሲጀመር በዶናልድ ትራምፕ በሁለተኛው የስልጣን ዘመን ቁልፍ ሰው ሆኖ ብቅ ብለዋል። ሳውዲ አረቢያ ላይ በተገናኙበት ሰዓትም ከስቲቭ ዊትኮፍ ጋር በጣም ብዙ መክረዋል። እንደውም በቅርቡ በማያሚ ተገኝተው ለአንድ ለሶስት ቀን ከስቲቭ ዊትኮፍ ጋር በዚህ ምክር ሀሳብ ላይ እንደመከሩም እየተነገረ ይገኛል። አሜሪካና ሩሲያ ዲፕሎማሲያዊ ግንኙነታቸውን እንግዲህ እየመለሱ ነው። ምንም እንኳን መሀል ላይ ገጭ ገጭ የሚሉ ነገሮች ባይታጡም ኪሪል ዲሜትሪቭ ግን ይሄ እንዲመለስ በጣም ብርቱ ጥረት አድርገዋል። በዋናነት እንግዲህ ያው ኪሪል ዲሜትሪቭ ስማቸው በደንብ ጎልቶ የተነሳው ከዚህ ከእስረኛ ልውውጥ ጋር በተገናኘ አንድ አሜሪካዊ በሩሲያ ታስሮ ነበረ እና ይህንን አሜሪካዊ በማስለቀቅ በየካቲት ወር በጣም ትልቅ ሚና ተጫውተዋል። ያው አሜሪካዊ መምህር ነው። ከዚህ ከአደንዛዥ እፅ ጋር በተገናኘ ሩሲያ አስረው ነበረ ያኔ ኪሪል ዲሜትሪቭ በጣም ብርቱ ሚና ተጫውተዋል። ስቲቪ ቪትኮፍም ያኔ መስክረውላቸው ነበረ። አንድ ትልቅ ሰው አለ፣ ከሩሲያ ኪሪል ይባላል። በዚህ ጉዳይ ላይ በጣም ረድ ትሆናል፣ ሁለቱን ሀገራት እንደ ድልድይ ሆኖ አገናኝ ትሆናል የሚል ነገር እንግዲህ ተናግረው መስክረውላቸዋል። ከዛ በኋላ ግን ያው የአሜሪካ ባለስልጣናት ሁሌም እያደነቋቸዋል ቀጠሉም። ኪሪል ዲሜትሪቭን ለምሳሌ በሁለቱ የሩሲያ የነዳጅ ኩባንያዎች ላይ ማዕቀብ ሲጥሉ ዶናልድ ትራምፕ አንድ ነገር ተናግረው ነበረ። ሉኮይል እና ሮስኔፍት ይባላሉ እነዚህ ኩባንያዎችና ይሄ ነገር አሜሪካን አይጠቅማትም እንደውም አሜሪካ ውስጥ ያለውን የነዳጅ ዋጋ ሊያስጨምር የሚችል ነገር ነው ብለው አስተያየት ሰጡ። እና የአሜሪካ የገንዘብ ሚኒስትር በዚህ ና ስኮት በሰንት ይባላሉ ይሄ የሩሲያ ፕሮፓጋንዳ ባለሙያ ብለው እንግዲህ ወረፍ አድርገቸው እንደነበር የሚታወስ ነው። በቴሌቪዥን ጣቢያዎች ቀረብ ብለው ነገሮችን ለማብራራት ብዙም አይቸገሩም። በዚህ ምክንያትም ደግሞ ልዩ ትኩረት አግኝተዋል። የሴኔኑ ጄክ ታፐር አንድ ጥያቄ ጠይቋቸው ነበረ። ካርኮቭ እያለች ተጠሯዋለች ሩሲያ፣ ዩክሬኖቹ ደግሞ ካርኪቭ እያለች ተጠራታለች። ያችን ግዛት እና እዛ አንድ ጥቃት ደርሶ ኪንደርጋርተን ወይም ደግሞ አጸደ ህጻናት ተመታ ተብሎ በጣም በከፍተኛ ደረጃ ሩሲያ እየተወገዘች ነበር በምዕራቡ ዓለም። ከዛ በተጨማሪ ደግሞ ያው የተለያዩ ነገሮች እየተነሱ ነበር። ሩሲያ የምትመታው እንዲህ አይነት ኢላማዎችን ነው የሚል ነገር ይነሳል። እንደውም በቅርቡ አንዳንድ መረጃዎች እንዳሳዩት ትምህርት ቤት ውስጥ የሚደበቁ የዩክሬን ወታደሮችም ነበሩ። ምናልባት ከዚህ ጋር በተገናኘ እንዲህ አይነት ተቋማት ተመተው ይሆን የሚሉ ጥያቄዎችም የሚጠይቁ አሉ። ለማንኛውም ጄክታፐር ጠይቋቸው ነበር እና እንዴት ነው እንደዚህ የሚደረግ ብሎ ሲጠቃቸው አይኔ፣ ብዙም የጦር ጉዳይ የሚገባኝ የወታደር ሰው አይደለሁም፣ ግን ማቀው ነገር የሩሲያ ጦር እንዲህ አይነት ኢላማዎችን እንደማይመታ ነው፣ ብለው ነገሮችን ከገለጹ በኋላ ዋናው ይሄ ግጭት ደግሞ እንዲቆም ነው እኔም እየሰራው ያለሁት እየተነጋገርን ያለ ነው እኮ ለዚህ ነው ብለው፣ አጠቃላይ ምስሉን እንመልከት አይነት አስተያየት ሰጥተዋል። እንግዲህ ከ2011 እንደ ኤሮፒያን አቆጣጠር ጀምሮ ላለፉት 14 ዓመታት የሩሲያ የቀጥታ ኢንቨስትመንት ፈንድ አርዲአይኤፍ ይባላል፣ ይህን ተቋም እየመሩ ይገኛሉ። እንግዲህ የአሜሪካውን ፕሬዚዳንት ዶናልድ ትራምፕ እያንቆለጳጰሱ እያባበሉ፣ በሩሲያ በኩል ያለውን ነገር እያስረዱ፣ ረጋ ብለው የአሜሪካ የቴሌቪዥን ስቱዲዮዎች ውስጥ ሄደው በገዛ ቋንቋቸው የሩሲያን አቋም እንደነ ዲሚትሪ ፔስኮቭ ወይም እንደነ ሰርጌይ ላቭሮቭ ሳይሆን እንደ ክሬምሊን ቃል አቀባይና እንደ ውጭ ጉዳይ ሚኒስትሩ ሳይሆን ልክ አሜሪካ ውስጥ እንዳለ አንድ ፖለቲከኛ ራሳቸውን እያቀረቡ ይገኛሉ። ሌላው እየተነሳ ያለው ነገር ደግሞ የእሳቸው ባለቤት ቭላድሚር ፑቲን ልጅ ጋር ቀረቤታ አላት የሚል ነገር ይነሳል። ቢቢሲ እንጽፏል ካትሪና ቲኮኖቫ ትባላለች። የቭላድሚር ፑቲን ሴት ልጅ ከኪሪል ዲሚትሪቭ ባለቤት ከናታሊያ ፖፖቫ ጋር ጥሩ ቅርበት እንዳላት ይነገራል። በነ ሀገራችን ላይ ናታሊያ ፖፖቫ የቴሌቪዥን አቅራቢ ነች። በሪል ስቴት ቢዝነስ ውስጥ ሁለቱም አሉ። በነገራችን ላይ ከዛ በተጨማሪ እንግዲህ እነዚህ ሰዎች የፈጠሩት ጥምረት በብዙ መንገድ ቀጥሏል። ያው ቢቢሲ እንግዲህ ካትሪና ቲኮኖቫ የቭላዲሚር ፑቲን ሴት ልጅ የቴክኖሎጂ ተቋም አላት እና እዚህም ላይ የዲሚትሪ ሚስት እና ካትሪና የፑቲን ልጅ አብረው ይሰራሉ የሚል ነገር እንግዲህ አስነስተዋል። በነገራችን ላይ ሁለቱም የዲሜትሪቭ እናትና አባት ሳይንቲስቶች ናቸው። እንደውም ስፑትኒክ ቪ የተሰኘ አንድ የኮቪድ መድኃኒት አለ እና እሱን ሩሲያ እዛ ላይ ኢንቨስት እንድታደርግ በጣም ከወተወቱት መካከል እንግዲህ የሚጠቀሱ ናቸው። ኪሪል ዲሜትሪቭ እያነጋገሩ ይገኛሉ። የፑቲን ቁልፍ ሰው ናቸው። ከአሜሪካ ጋር ያለውን መቀራረብ አፍ ላይ ለማድረስ እንግዲህ ብርቱ ጥረት እያደረጉ የሚገኙ የኢንቨስትመንት ሰው ናቸው። ስለ እርሳቸው ብዙ እየተባለ ይገኛል። እንግዲህ ስትከታተሉን ስለቆያችሁ ከልብ ነው የምናመሰግነው።